እንዴት አላችሁ? ዛሬ ለየት ያለ የሚጠጣ ነገር ላሳያችሁ። ቆንጆ ቀለል ያለ አልኮል ለማንጠጣ በተለያየ ምክንያት አልኮል ማንጠጣ ሰዎች እንደ እንትን የሚጠቅመን ይሄ በዚህ የፓይናፕል ጠጅ ነው የማሳያችሁ። ይሄን ፓይናፕሉን ኦረዲን ያዘጋጅቻለሁ ያቀረብኩት ይሄን ላሳያችሁ ብዬ ነው እንጂ ከአምስት ቀን በፊት ቆራርጬ እንደዚህ አድርጌ እንደዚህ በትንንሹ ቆራርጬው ማለት ነው። በትንንሹ ተቆርጦ ቀቅዬ ከዛ ይሄ ውሃው ነው። ኤርታይት በሆነ ክዳን ባለው ነው እንትን ያልኩት የተጠቀምኩኝ ማለት ነው። እና ይሄን ይመስላል ከውስጡ እንትን ያልኩበት አይታያችሁም። ለእናንተ አጠለዋለሁኝ የቅርንፉድና ቆይስኪ ላምጣና ላሳይ።

ይሄን ይመስላል ከቪዲዮ ላይ ነጭ ሆነ እንጂ ቆንጆ ክሪም ከለር ያለው ነበር የሚሆነው እንትን ከፈለጋችሁ ቢጫ እንዲሆነ እንደ ጠጅ ከፈለጋችሁ እርድ መጠቀም ትችላላችሁ ቀምሼ ዋው እንትኑ ይሄ እቺ ስታር የምትባለው ቴስቱን በጣም ልዩ ያደርገዋል። ሽታው ራሱ ይወጣል። ቆንጆ ነው ማለት ነው። በወንፊት ታጠሉት አላችሁ። ከዛ በኋላ ከፍሪጅ ያስቀምጣችሁ ስጠጡ መሰንበት ትችላላችሁ። በጣም በጣም ቆንጆ ነው። ጥብሳችሁን፣ ምግባችሁን ይዛችሁ ይሄ ቆንጆ ነው። ካልበሰለ ከአምስት ቀን በላይ ከሆነ ስለሚበስል ወደ ጠጅነት ለልጆቻቸው አትስጡ። ሶስት ቀንና አምስት ቀን ከሆነ ግን ልጆቹ መጠጣት ይችላሉ ማለት ነው። አይፈላም ከዛ በፊት። በደምብ ቆንጆ ነው፣ ልስልስ ያለ በጣም አሪፍ ነው። ከዚህ ጋር ስኳር፣ ማር መጠቀም። ማርም ከተጠቀማችሁ ከለሩ ይቀይርላችኋል። ግን ስኳር በሽታ ላለን ሰዎች ባትጠቀሙ ጥሩ ነው። ለእኛም አሪፍ ነው ሳትጠቀሙ፣ እንደዚሁ ያ ቀረፋው ቆንጆ ያደርገዋል ቴስቱን። እና ቀረፋዎች እነዚህ ቅመሞች ቴስቱን ያሳምሩታል። አያስፈልገውም ጣፋጭ ነገር ግን ጣፋጭ የምትወዱ ሰዎች መጠቀም ትችላላችሁ። ይሄን ይመስላል ፓይናፕል ጠጅ የፓይናፕል ጠጅ እና በጣም አሪፍ ነው። እኔ ከለሩን ስላልወደድኩት ነው፣ አይ ላይክ እንደዚህ አይነቱን እንትን የሆነ ከለር ደስ ስለሚለኝ እንጂ በቢጫ ማድረግ በማርም ከለሩን መቀየር እችል ነበር፣ እንደ ጠጅ እውነተኛ ትክክለኛ ጠጅ እንዲመስል ግን እሱን ስላልፈለግኩ ነው። ቆይ እስኪ እርድ ላርግበትና አላሳያችሁ እንዴት እንደ አያቸው። ትንሽዬ ነው፣ ትን ያደረግኩበት ከላይ ዱቄቱን የእንትኑን ማንኪያውን ይሄ ሹካ የተጠቀምኩኝ ብትን እንዲያደርገው ስለፈለግኩ ነው። በብዙ ብጠቀም ደግሞ በደንብ እንትን ጠጅ ከብርጭቆ ላይ ጠጅ ነው የሚመስል። ግን ካሜራው ምን እንደሆን አላውቅም። ያው ከዛ ላይ ስለሆነ ነው። አያችሁት? የጠጅ ከለራ መጣ ማለት ነው። እርድ ብንጠቀምም አሪፍ ነው። ለጤናችን ጥሩ ስለሆነ እርዱ እንደዚህ ተጠቅማችሁ ጠጡ። ይህን ይመስላል። በቃ ይህን ይመስላል። ታምሳፕ ሸር ኮፕሊንክ አድርጉ የቲክታክ ጓደኞቼ የዩቱብ ጓደኞቼ፣ ፈለው የቲክታኮች የኢትዮጵያ ሩት ይላል ከእና ሰብስክራይብ እንድታደረጉ ሰዓቱንም እንድታዩልኝ ጠይቃችኋለሁ። ሰላሙኑልኝ። ወዳችኋለሁ፣ አክብራችኋለሁ። ታምሳ አፕ በሉት። ኦኬ ባይ።